ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን የመጨረሻውን ክፍል ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮት ትጋብዛለሁ። መልካም ቆይታ። ሶመር እና ቱርካን። ሶመርም የመጥሪያ ካርዱን እያዘጋጀ ባለበት፣ የእኔ ውድ እያለችም ቱርካን ትጠጋለች። ምን እያደረግክ ነው? እማለቴ ስለተፈጠረው ነገር ከእናት ጋር አወራ። እንግዲህ ደውዬላት ነበረ ለማይ ጋጎቴ ጋር ሆነው አብሮ ነው ያሉት። ወደ ፖሊስ ጣቢያ ሄደዋል። በእርግጠኝነት እንግዲህ አባዬን እየተከታተለችው ማለት ነው እማዬ። አንተስ ምን አስበሃል? ትሄዳለህ አንተም ፖሊስ ጣቢያ? ቱርካን፣ እኔ ምን እሰራለሁ ፖሊስ ጣቢያ? እኔ መናገር ያለብኝን ለአባዬም ለማየም ተናግሬ ያለሁ ሙስጠፋ የእጁን ማግኘት አለበት መቀጣት አለበት ለሰራው ስራ ብያለሁ። ከዚህ ወዲ ያለው ውሳኔ እንግዲህ በአባዬ ቁጥጥር ነው ውሳኔው። እማዬ ራሱ መሄድ የለባትም። ለማንኛውም ይኸውልሽ፣ ቱርካን፣ እኛ ምንም አደረግም። ምንም እንግዲህ ፈጣሪ ያዘዘው ነገር ይፈጠራል። ምናልባት ወንድምህ ሙስጠፋስ ከእስር ቤት ከተለቀቀ ምን ማድረግ ታዲያ ይቻላል? ንገሪኝ ቱርካን፣ ምን ማድረግ ይቻላል? አባዬ ያው እንግዲህ እየለፋ ነው ያለው፣ አባትነቱን ለማሳየት እየሞከረ ነው። እማዬም ብትሆን እናትነቷን ለማሳየት እየሞከረች ነው። ጋርታል ደህና እንዲሆን ትፈልጋለች። ሁለቱም የራሳቸውን ልጆች እየፈለጉ ነው ያሉት። በዚህ መካከል እኔን የሚፈልገኝ ሰው የለም። አሁን ሶመርን ማን ይፈልገዋል ብለሽ ነው? ሁለቱም ትኩረታቸውን ልጆቻቸው ላይ አድርገዋል። ምንም ነገር አታስብ ሶመር። ይሄ ነገር ካለፈ በኋላ አንተን ትኩረት መስጠት ይጀምራሉ። አታስብ፣ አትጨነቅ። እኔ ደክሞኛል፣ ቱርካን በጣም የደከምኩ ሰው ነኝ። ገባሽ በጣም ሰልችቶኛል፣ እያለ እጇን እየያዘ ተመልከቺ፣ ዛሬ ሁለት ወሳኝ የሆኑ ስብሰባዎች ነበሩኝ፣ እነሱን ሰርጃሉ። ለምን እንደሆን ታውቂያለሽ? እኔ አላውቅም። ምክንያቱም በጣም እጅግ የምታምርና ተወዳጅ ሚስት አለች፣ ከእሷ ጋር ጊዜ ማሳለፍ ፈልጋለሁ። ዛሬ የልቤ ንግስት ለሆነችው ጊዜ መስጠት ያለብኝ። ከዚህ በተጨማሪ ደግሞ ስለ ጋብቻችን ያሉትን ነገሮች ማስተካከል አለብን። ከአንቺ ጋር ሆነን ከዚህ የበለጠ ነገር የለኝም ብዬ ይህን ነገር አስተካክያሉ። ለዚህ ልዩ ለሆነ ሰርጋችን ስለ ምግብ ስለ አዳራሽ ወይም ደግሞ ስለ መቀመጫዎች፣ ማን ነው ደግሞ ከማጎን ነው የሚቀመጠው ማመጣራት አለበት፣ እነማን ናቸው የሚጠሩት የሚለውን እኔና አንቺ ሆነን ቁጭ ብለን እየተወያየ እንወሰናለን። ከዚህ በተጨማሪ ምን አይነት ዳንስ ነው የምንደንሰው፣ ሙሽሮቹ፣ ምን አይነት ሙዚቃ ነው ለኛ የሚመጥ ነው እነዚህንና እነዚህን የመሳሰሉ ነገሮች እናወራለን። አዎ ጊዜውን በሙሉ መስዋዕት ማድረግ የምፈልገው ለኔና ለአንቺ ጋር ብቻ እንዲሁም ደግሞ ከአንቺ ጋር ብቻ ነው ቱርካን። እንደዚህ ከሆነ በጣም ደስ ይላል ሶመር፣ እየተባባሉ እየተያዩ ይተቃቀፋሉ። በመጨረሻም ሶመርና ቱርካን ይሳሳማሉ። በሌላ በኩል እስር ቤት ሩቺያን እንደደረሰችም ሙስጠፋን በቀኝና በግራ ሆነው ይዘውት ፖሊሶች ይዘውት ወደ መኪና ውስጥ ሲያስገቡት ትመለከታለች። በመጨረሻም ሙስጠፋን ይዘው ይሄዳሉ። ከእነሱ በኋላ ኦዛርም ይወጣል። በፍጥነትም ሩቺያን ወደ ኦዛር ጋር ቀረብ እያለች፣ ኦዛር ሩቺያን በህይወቴ በጣም ከባድ ከባድ የሆነ ውሳኔ ወስኛለሁ በቃ በመጨረሻም ወሰንኩ። በልጄ ላይ እጄን አነሳውበት፣ ወደ እስር ቤት እንዲወረወር አደረግኩ። በራሴዎች ውጭ ልጄን ወደ እስር ቤት ወረወርኩት። እያለም ስቅስቅ እያለ ሲያለቅስ በመጨረሻ ሩቺያን ወዛርንም ታቅፈዋለች። በሌላ በኩል ዳሪያና እንዲሁም ደግሞ ካርቴል ቤታቸው ሆነው ወደ ፈረንሳይ ከመሄዳቸው በፊት የሚያስፈልጋቸውን ነገር በሙሉ እያዘጋጁ ባለበት ካርታልም ይናገራል። ኤውልሽ እንግዲህ መሄዳችን አልቀርም። ከፈለግሽ አንካራ ላይ እንደደረስን የተወሰነ ጊዜ ማሳለፍ እንችላለን ልጅሽ ኤፌንም ይዘን ነው። ምን እያልከን ያለው በጣም ደስ የሚል ነገር እኮ ነው። እንደዛ ከሆነ ኤውልሽ፣ ፕሮግራማችንን የተወሰነ ማስተካከያ ያስፈልጋል ማለት ነው ገባሽ? በዚህ መሀል ስልክ ይደወልለታል። ስልክም የደወለው ሶመር ነበረ። እየሰማው ነው። ሶመር ሰብሰብ ብለን ማውራት ሳይኖርብን አይቀርም። ካርታል ለመልካም ነገር ብናወራ ደስ ይለኛል። ነገር ግን እኮ ዛሬ ነው በረራችን ዘጠኝ ሰዓት ላይ በረራለኝ። በጣም ጥሩ በቃ ችግር የለውም ቢያንስ ሁለት ሰዓት ብቻ ነው የሚፈጀው። ከዛ በኋላ እንደፈለገው ታደረጋለ። አስፈላጊ ነገር ስለሆነ ነው መገናኘት አለብን እያለ ሶመርም ይናገራል። መልካም በቃ ሶመር እሺ። ሴልቹክም ፈገግ እያለ ሶመርን ይጠይቀዋል። ያ አርቲስት ምን አለባክ? እመጣለው እንገናኛለን። እንግዲህ በጣም ጥሩ። ስልኩም ከተዘጋ በኋላ ደሪያ ትጠይቃለች። ከሶመር ጋር ልትገናኙ ነው? አይ እንደዛ አይደለም። ለራሳችን ጉዳይ አይደለም፣ የወልሽ የምንገናኘው። ማለት ረጅም ጊዜ ሆኗችኋል ከተገናኛችሁ ስለተጣላችሁ ብዬ እኮ ነው። ልክ ነሽ ለእኔ ጉዳይ አይደለም። ይኸውልሽ፣ ለማንኛውም ሴልቹክ ነው ያገናኘን። እስኪ የሚሉትን እሰማለሁ፣ ምን ችግር አለው ብለሽ አስፈላጊ ከሆነ ግን ይኸውልሽ፣ ደርያ አንችንና እንዲሁም ደግሞ ኤፊን ወደ አባትሽ ጋር መውሰድ ይችላሉ። ልሸኛችሁ እዛ እኔ እስክመለስ ድረስ። ከዛ በኋላ የሚያስፈልገንን ነገር አዘጋጅተን በቀጥታ ወደ በረራው እንሄዳለን። ከአባትሽ ቤት ትሄጃለሽ፣ በጣም ደስ ይለኛል። በዚህ መሀልም በራቸው መንኳኳት ይጀምራል። የዚህን ጊዜ ካርጣል እየተራመደ ወደ በሩ ጋር ሲሄድ በጣም እየፈራችና እየደነገጠች ደሪያም ትናገራለች። እጁንም ያሳደድጋ ካርጣል፣ ዝም ብለህ በሩ እንዳከፍት እባክህ። መጀመሪያ ከመክፈት በፊት ማነው ብለህ ጠይቅ። አታስቢ አትጨነቂ፣ ምንም ችግር አይፈጠርም። ተረጋየ እባክሽ። ምን ይመጣል ብለሽ ነው በመጨረሻ አንበሩን ከፈት ያደርገዋል። እየፈራች ስለነበረ በረጅሙ ተንፈሳ ደርያ እናት ሩችያን፣ እባክሽ ለፈጣሪ ብለሽ ፖሊስ ጣቢያ ሄደሻል አይደል? እባክሽ መልካም ነገር ንገሪ፣ መጥፎ ዜና እንዳንድ ነግሪ እባክሽ። አታስቢ፣ አታስቢ ደርያ፣ ሁሉም ነገር ተስተካክሏል። አሁን ከፍርድ ቤት ነው የመጣሁት። ይኸውልሽ፣ ሙስጠፋ በመጨረሻ ተፈረደበት፣ ታሰረ። እንኳን ደስ አላችሁ። ከዚህ በኋላ ጭንቀት የሚባል ነገር የለም። ፈጣሪ ይመስገን፣ ፈጣሪ ይመስገን እያለ ደርያ ደስ ይላታል። አረፍ በይ ነግቢ፣ እናት ሩችያን ልጅ፣ ና ተቀመጥ፣ ከጎን ተቀመጥ እስኪ እያለች ሩችያን ካርታልን ድግፍ ታደርገዋለች። እኔ የሚለው ግን እናት ሩቺያን ለምን ያክል ዓመት ነው የተቀጣው? ምን ያክል ጊዜ ነው የሚቆየው እስር ቤት እያለች ደሪያ ትጠይቃለች። እንግዲህ ፍርድ ቤቱ ነው የመጨረሻውን ውሳኔ የሚያስተላልፈው ካርታልም ይጠይቃል። ከአቶ ኦዛር ጋር ምንም አይነት ግጭት አልተፈጠረም አደለ? ከአንቺ ጋር አልተጋጫችሁም አይደለም ማለት፣ በእኛ ምክንያት አልተጋጨሽም አደለም? በፍጹም አልተጋጨንም። የራሱ ህሊና ነው እንደዚህ አይነት ውሳኔ እንዲወስን ያደረገው። በራሱ ሀሳብ ነው እንደዚህ ያደረገው። የራሱ ህሊና ነው እንደዛ እንዲወስን ያደረገው። ለማንኛውም ግን እናንተ ይህንን ሀገር ለቃችሁ ልትሄዱ ነው አደለም እንዴ? አዎ እንደዛ ቢሆን ይሻላል እያለ ካርታ ልም ይናገራል። ታውቃለህ ግን ከአንተ ጋር እኮ እኔ ብዙ ጊዜ ማሳለፍ አልቻልኩም፣ ምንም አይነት ጊዜ እኳ አላገኘውም እያለችም ሩቺያን ትተክዛለች። አገኘው ብዬሽ ደስ ሳይለኝ ገና በድጋሚ ላጣ ነው እያለችም ታለቅሳለች። እኔን መቼም አታጭኝም። ቢያንስ ቢያንስ ከረጅም ጊዜ በኋላ እኔና አንቺ ተገናኝተናል። የባዶነት ስሜት የሚባል ነገር የለም ከዚህ በኋላ እኔ ጋ የአንቺ ልብ እኔ ውስጥ አለ እማዬ ከዚህ በኋላ ምንም አይነት ብቸኝነት አይሰማኝም። እኔና አንቺ አንነጣጠልም። ይህኔ ልጅ ይህኔ ተወዳጅ ልጅ እያለች ሩችያንና እንዲሁም ደግሞ ካርታል እንባቸው ቅርር እያለ እናትና ልጅ ይተያያሉ። በመጨረሻም ይተቃቀፋሉ። እነሱን እየተመለከተች ደሪያ ግራ እየተጋባች አልሄድንም እኮ ገና። መቼ ሄድንና ነው ገና ሳንሄድ እንደዚህ የምትሆኑት ለምንድን ነው? ነይ እስኪ ጠጋቤ፣ ደሪያ ጠጋቤ። ሁለቱም አንድ ላይ ከሆኑላት በኋላ ሩችያንም ትመክራለች። የውላችሁ አዳምጦች ልጆች፣ በሄዳችሁበት ሁሉ በምትኖሩበት ሁሉ እርስ በርሳችሁ ተዋደዱ። በኋላ ምንም አይነት ክፍተት መፍጠር የለባችሁ። ፍቅራችሁን ጠብቁ፣ ደስተኛ ሆናችሁ ኑሩ። እኔን ደግሞ መቼም እንዳረሱኝ ኋላ ተናግር ያሉ። በመጨረሻም ካርታልና እንዲሁም ደግሞ ሶመር ይገናኛሉ። ቁጭ ብለው እያወሩም ካርታልም ይናገራል ሴልቹክን ደስተኛ ለማድረግ ነው የተገናኘ ነው። ዛሬ እናንተ በአንድ ጠረጴዛ ቁጭ ያለ ነው ምን ማለት ነው? ካርታል ሴልቹክ እኮ ትልቅ ሰው ነው፣ ሕፃን ልጅ አደረግከው። እየተባባሉ እርስ በርሳቸው ይሳሳቃሉ። ለማንኛውም ሶመር፣ እዚህ ቦታ እንድንገናኝ ያሰብክበትን ምክንያት ንገረኝ። ብዙም ጊዜ የለኝም። ያ ወደ ውጭ ሀገር እንደምንሄድ አውቃል። ከደሪያ ጋር ልክ ነው። ልክ ነው። ብዙ ጊዜ እንደሌለ ይገባኛል። ለማንኛውም ወንድሜ፣ የእኛ ተወዳጅ ሴልቹክ ፊግያን ወዷታል። እንግዲህ ሁለቱ ወጣቶች እርስ በርሳቸው ተግባብተዋል ተዋደዋል፣ እንደ ተፋቀሩ ግልጽ ነው። ይገርማል። እኔ ሴልቹክን እኮ የቀጠርኩት ካርታልን፣ አንተን ተከታተልልኝ ብዬ ነበረ ይሁንና ግን በመጨረሻ እሷን አፍቅሮ በፍቅር ወደቀ ስራውን ረሳ እያለ ሶመርም ይስቃል። ካርታልን ፈገግ እያለ ይመለከታል። ስለዚህ ይሄ ሴልቹክ የሚባል ሰው አይታመንም ማለት ነው ሶመር አደለ? ሩዝን እንዲከታተል አንተ አዘዝከው፣ ነገር ግን እሱ አተር ይዞ ለመጣ ስለዚህ እንደዚ አይነት ሰው ለምን ይጋባል? በፍጹም አይሆንም። በቃ ሶመር እንደዛ ነው የምታስበው? ካርታል መጋባታቸው ይቅር አዎ ቢቀር ይሻላል። እንደዛ ካሰብክ እንለያቸዋ ማጋባት ካልቻልን ቢያንስ እንድለያዩ እናድርጋ። ልክ ነው ሶመር፣ ዋንጫችንን ከፍ እናድርግ፣ ቢያንስ ለማለያየት ዋንጫችንን ከፍ እናድርግ። እየተባባሉ እየተቀላለዱ ዋንጫቸውንም ከፍ አድርገው ያጋጫሉ። በሌላ በኩል ሶስቱ እህትማማቾች ቁጭ ብለው እያወሩ ነው። ቱርካንም ትናገራለች፣ ወደ አንካራ ልትሄጂ ነው ማለት ነው። መጀመሪያ ልክ ነው እህቴ፣ ምክንያቱም የቪዛው ጉዳይ ነው እንደዚ ያደረገው። ዶንሹም ትናገራለች ሴቶች የውላችሁ እኛ ሶስታችን ቢያንስ ቢያንስ አንድ ምሽት ያስፈልገናል ሶስቱ እህትማማቾች አንድ ምሽት ደስ የሚል ምሽት ማሳለፍ አለባችሁ በሀሳቡም በዶኑሽ ሀሳብ ሁለቱም ይስማማሉ በሌላ በኩል ሶመር ለካርታል እያስረዳ ነው ይኸውልህ እውነቱን ለመናገር ደሪያ ማለት ልክ አንተ ፌጋንን እንደምትወዳት ያክል እኔም ደሪያን ወዳታለሁ በጣም ጠቃሚ ሰውነች ለእኔ የምስትሄት ነች ስለዚህ እባክህን ካርታል በፍጹም ደሪያን እንዳትጎዳት ይሄ ብቻ አይደለም የእሷን ልጅ ኤፌንን በደንብ አድርገህ ተንከባከብ። ኃላፊነት አለብህ ካርታል። ሶመር ምንም አታስብ፣ ከዚህ በኋላ እኮ ቤተሰቦቼ ናቸው እነሱ። በደንብ አድርገህ እኔን ታውቀኛለህ፣ መቼም ምን አይነት ሰው እንደሆንኩም በደንብ ታውቃለህ፣ አደለም እንዴ ሶመር? ስለዚህ አታስብ፣ አትጨነቅ። ለማንኛውም ደግሞ ሶመር ይውለህ እናትህን ተንከባከብ እባከናደራን ተንከባከባት፣ በፍጹም ማናደድ የለብህም። ሶመርም ፈገግ እያለ ይመለከተዋል። ምን እያልክ ነው ያለው ለብዙ አመት እኮ እናቴ ከእኔ ጋር ነበረች፣ እኔ ለእሷ ከአንተ የበለጠ አስባለሁ፣ አታስብ እያለ ሶመር ሲናገር ካርታልም ፊቱ እየተገፋ ሲመለከተውም ደንገጥ እያለ ሶመር ይናገራል። ይቅርታ እኔ ልቀልድ ብዬ ነው፣ ነገር ግን የማይረባ ነገር ተናገርኩ መሰለኝ። ምንም ችግር የለውም ሶመር፣ መር ትክክል ነው የተናገርከው፣ ነገር ግን የማየን በደንብ አውቃታለሁ እኔም። ይኸውልህ ሶመር በጣም እልኸኛና ተናዳጅና ቆጡ ነች፣ ነገር ግን በጣም ደስ ብሎኛል ከረጅም ጊዜ በኋላ አንተን ወንድሜን እንዲሁም ደግሞ እናቴን በማወቄ ይገባኛል። ካርታል እረዳለሁ፣ ነገር ግን እንደዚህ እየተከስክ እንዲሁም ደግሞ አይነ ላይም ባቀርር እያለ እያስከፋይን ያለው እንደዛ ታርቅ ባክ የምንም ባለ የምታወረው ሶመር አሁን የቀረውን ነገር እንቶ የእኛን ጉዳይ እንቶ እና ምን ወሰንክ? የመጨረሻ ውሳኔ እንገረኝ ባክ ካርታል የሴልቹክንና እንዲሁም ደግሞ የፊጋንን የመጨረሻ ውሳኔ ምን ይሻላል? ይጋቡ ወይ ሲፋቱ? በቃ ሰጥቼዋለሁ ማግባት ይችላል እያለ ካርታልም ይናገራል። በጣም ደስ እያለው ሶመር፣ እንደዛ ከሆነ በጣም ጥሩ ዜና። ልንገረው ለሴልቹክ ማግባት ትችላለ፣ ተፈቅዶልሃል በለዋ። እንደዛ ነው የሚሆነው በቃ እንግዲህ ሶመር ያንም ምስኪን ልጅ ደስተኛ አድርገው ደውልለት፣ በቃ ይህን እየተጨነቀ ይሆናል። እውነቱን ለመናገር ካርታል ቀልዱም ቀልድ ነው፣ ነገር ግን ሲልጁ ከልጅነት የጀምሮ በደንብ ነው የማውቀው ከኒጎን ሆኖ ያደገው በጣም ጥሩ ጓደኛዬ ነው። ታማኝ ሰው ነው። ምንም ችግር የለውም። ለማንኛውም ሶመር፣ ዋናው ነገር ፊጋር በጣም ደስተኛ መሆኗ ነው። እሷ ከወደደችው ችግር የለብኝም። በኔ በኩል በጣም ደስ ይላል። አንተም ደስተኛውን ካርታል ከደሪያ ጋር በእርግጥ እውነቱን ለመናገር ካርታል አንዳንድ ጊዜ ያው መጥፎ ሰው ነበርክ፣ አሁን ግን መልካም ሰው እንደሆንክ በደንብ አድርጌ አይቻሉ። የሰው ልጅ ስለሆነ ያው መሳሳት አይቀርም። ለማንኛውም ከፍና አድርግ ዋንጫችንን እያሉ በድጋሚ ዋንጫቸውን ያጋጫሉ። በሌላ በኩል የሙሽራ ቀሚስ እየለበሱ ሶስቱ እህትማማቾች እየተዝናኑና ደስታቸውን እያጣጣሙ ነው። ሙዚቃም ከፍተው እየጨፈሩ ነው። ሶስቱም እህትማማቾች በጣም ደስተኛ ሆነዋል። ከብዙ ጭፈራ በኋላ በመጨረሻም ደግማቸው ቁጭ ላሉ ዶንሽም ትናገራለች። ሴቶች እንዴት ነው የምናምረው? በእውነት ሁላችንም ቆንጆ ነኝ እታውቃላችሁም። በይ የመጣ ነው። ከደስታ ብዛት አልቅሽ አልቅሽ እያለኝ ነው። እያለችም ዶኑሽ ማልቀስ ትጀምራለች። በጣም ነው የምወዳችሁ እህቶች፣ በጣም ነው የምወዳችሁ። እታውቃላችሁ ግን ወደኋላ ብንመለስ ደስ ይለኝ ነበረ ወደ ቀድሞ ወደ ልጅነታችን ብንመለስ አብረን ብንሆን ደሪያም እየከፋት ትናገራለች። እባክሽ እንደዚህ አትበይ ዶንሽ። እንደዛ ከሆነ እኔም አለቅሳሉ። ኧረ በቃችኋል ተረጋጉ። ምን ሆናችኋል ልጆች? ዛሬ እኮ የተገናኘኑ ደስተኛ ሆነን ለማሳለፍ ነው ለማልቀስ አይደለም። አይደለም እንዴ እያሌ ቱርካን ትናገራለች። እንበዋን ጠረቅ እያረገች ዶንሽም ትናገራለች። እኔ እኮ እያለቀስኩ አይደለም፣ እንደውም ይኸውልሽ ተመልከች ቱርካን፣ ራስሽን ተመልከች። እኔም እያለቀስኩ አይደለም እያሌ ደሪያ ትናገራለች። ይሁንና ግን ሶስቱም እርስ በርሳቸው ሲተያዩ እያለቀሱ ነበር። በቃ ማልቀስ የለብንም ሁላችሁም አቁም። እኔም ብሆን አላለቅስም። በቃ ተረጋጉ። ታውቃላችሁ ግን እንደዚህ ሆነን ደስተኛ ሆነን እችን ቀን ሁልጊዜ ጊዜ እንዳስታውሳን ነበር የምፈልገው ብያለች፣ ዶንች ስትናገር ደርያም ትናገራለች፣ ምን ማለት ነው? የምን ደስታ ነው? ይኸው እያለቀስሽ አይደለ? ለቅሶን ነው የምታስታውሹ። እርስ እርስ በእርሳቸው የሚሳሳቃሉ። እንደዛ ማለት አይደለም ደርያ፣ እኔ ያልኩት ደስታችንን ነው። በቃ ደስተኛ ነን፣ ሶስት እህትማማቾች እንዴት እንደሚያምር ተመልከች፣ ልብስ የሙሽራው ቀሚስ፣ ሁላችንም እኮ ነው የምናምረው። የሰርግ መጥሪያውን ካርዱንም እየተመለከተች ደርያ ትናገራለች፣ እህቴ ቱርካን በጣም የሚያምር ነው የመጥሪያ ካርዳችሁ የሰርጋችሁ መጥሪያ ካርድ እንዴት ያምራል! እንኳን ደስ ያለሽ። በእውነት በመጨረሻም ለዚህ ቀን በቃሽ። ታውቂያለሽ ደሪያ፣ አንቺንም በጠራሽ በጣም ደስ ይለኝ ነበረ። ነገር ግን አያስፈልግም። ይኸውልሽ፣ ተወደደም ተጠላም አልመጣም። ጥሩ አይሆንም። ዝም ብዬ ካርዱን ቢይዘው ምን ትርጉም አለው ቱርካን? ነገር ግን እንኳን ደስ አላችሁ ብያለሁ፣ አንቺና ወንድሜ ሶመር ደስተኛ ሆናችሁ የምትኖሩበት ቀን ያስፈልጋችሁ ነበረ። በመጨረሻም ተሳክቷል። ከዚህ በኋላ ደስተኛ ሆናችሁ ትኖራላችሁ። ዶንሽም ትናገራለች፣ እርግጠኛ ነኝ ቱርካን እህቴ፣ የዛን ቀን አንቺ በዓለም ላይ ካሉ ሙሽሮች ሁሉ የተለየሽ ቆንጆዋ ሙሽራ ትሆኛለሽ። በመጨረሻም ቱርካን የሙሽራ ቀሚሷን ትለብሳለች። ዶንሽም ከጎኗ ሆና ፀጉሯንና እንዲሁም ደግሞ ልብሷን እያስተካከለች ቱርካንም በጣም ደስተኛ ሆና መልኳንም በመስታወት እያየች ነው። እንዲሁም ደግሞ ኦዛርና ሩቺያን ልብሳቸውን እየቀየሩ በጣም አምሮባቸውም ለሰርጉ እየተዘጋጁ በሌላ በኩል ሙሽራው ሶመር ጸጉር ቤት መሄዱ ከሚዜዎቹ ጋር ሆኑ ጸጉሩን እየስተካከለ ነው። እንግዶቹም የሚያርፉበትን ቦታ ሁሉም ቦታቸውን ይዘዋል። አቶ ኦዛርና እንዲሁም ደግሞ ሩቺያን ቦታው ላይ ተገኝተው እንግዶቹንም እየተቀበሉ ነው። የቱርካን ቤተሰቦች ዶኖች ከባሏ ከሳርዳር ጋር ሁሉም በየቦታው ከየአቅጣጫው ተገኝቷል። በመጨረሻም ሙሽሪትና ሙሽራ ወደ ቦታው ላይ ደርሰው ይመጣሉ። ሁሉም ከተቀመጡበት ብድግ እያሉ እያጨበጨቡ ሶመርንና ቱርካንን ይቀበላሉ። በመጨረሻም ሰዓቱ ደርሶ ቱርካንም ትጠየቃለች። ሶመርን ታገቢዋለሽ ወይ እየተባለች ራሷን መቆጣጠር እስኪከብዳት ድረስ በጣም ደስተኛ እየሆነችና እየጮኸች አዎ ማግባት እፈልጋለሁ እያ ትናገራለች። የቱርካን ልጅ እንዲሁም ደግሞ የሶመር ልጅም ከእነሱ ጎን ሆነው በጣም ደስተኛ እየሆኑ ያጨበጭባሉ። ሶመርም በተራው ይጠየቃል። ቱርካንን ታገባታለህ ወይ ተብሎ በደንብ እየጮኸም ሶመርም ይናገራል አገባታለሁ እያለም ይጮኋል የሙሽራና የሙሽሪት ቤተሰቦች በቀኝና በግራ ሁሉም ያጨበጭባሉ። ሁሉም ደስተኛ ይሆናል። በመጨረሻም ሶመርና እንዲሁም ደግሞ ቱርካን ፊርማቸውንም መፈረም ይጀምራሉ። የጋብቻ ወረቀታቸውንም ከህግ ባለሙያዋ እንደተቀበሉ ሁሉም ከመቀመጫው ተነስቶ በድጋሚ ያጨበጭባል። ሩቺያንና እንዲሁም ደግሞ ኦዛርም በጣም ደስ እያላቸው እየተፍነቀነቁም ያጨበጭባሉ። በመጨረሻም ሶመርና ቱርካን ከንፈር ለከንፈር ይሳሳማሉ። ሙዚቃም ተከፍቶላቸው መጨፈር፣ መደነስ ይጀምራሉ። ከነ ሚስቶቻቸው ሁሉ ከየመቀመጫቸው እየተነሱ ሙሽሮቹን እያጀቡ አብሮ መጨፈር ይጀምራሉ። በመጨረሻም ኦዛርና ሩቺያንም ወደ መድረኩ ጠጋ እያሉ መደነስ ይጀምራሉ። ሩቺያንም ኦዛር ኦዛርን እየተመለከተ ትናገራለች። ኦዛር ተመልከት፣ አያት አይደለ? ቱርካን በመጨረሻ እሷ እንደፈለገችው አደረገች። ምን ያክል አደገኛ ሴት እንደሆነች ግን ተመለከትከ አይደለም? ግትር እኮ ነች። ምን እያልሽ ነው ያለሽው ሩቺያን? ከዚህ ጊዜ በኋላ ደግሞ ምድር የምታወል አይታየህም እንዴ? ተመልከት፣ አምስት ሜትር እኮ ነው መሬት ላይ የተጎተተው እኮ የሙሽራው ዘርፉ እኮ አምስት ሜትር ነው። ነግሬያት ነበረ። ምንድነው እሱ እንደዚህ መሆን? እሷ እኮ አንድ ጊዜ ከዚህ በኋላ እናት ሆናለች ወልዳለች፣ አይደለም እንዴ ሩቺያን? አንቺ ሁልጊዜም ቢሆን አቃቂር ማውጣት ትወጃለሽ። የምትናገሪው ነገር አታጭም። ለፈጣሪ ብለሽ ተረጋጊ እባክሽ። ከዚህ በኋላ ይበቃሻል እያለ ፈገግ እያለም ሲናገር፣ ሩቺያንም እየሳቀች እኔ ከዚህ በኋላ ጣልቃ አልገባም፣ ነገር ግን የምናደርግ ብለህ ነው። ደሜ ውስጥ እኮ ስላለ ነው ዝም ማለት አልወድም። እየተባባሉ እየተሳሳቁ በመጨረሻም ደስ ይላቸዋል። ሳርዳርም ከዶኑሽ ጋር ሆኖ ይናገራል። ታውቂያለሽ፣ ዶኑሽ አንድ ውሳኔ አስተላልፌያለሁ። የመጀመሪያ ልጅ የምንወልደው ልጅ ጃን ይባላል። ከዚህ በኋላ ይህን እንዳረሽ ምናልባት ሴትስ ብትሆን ምልትላን ነው ጃኑ ስትባላል ብቻ ወይም ደግሞ ጃ ሲል ነገር ግን ተወደደም ተጠላም ጃን የሚለው ከኋላ መግባት አለበት። ለምን ቢባልስ እስኪ ነገር እኔና አንቺ ከልጅነት ጀምሮ ተዋደናል፣ አብረን ብዙ ነገር አሳልፈናል፣ አብረን አልቅሰናል፣ አብረን ስቀናል፣ በመጨረሻም ደግሞ አብረን ነው የምናረጀው፣ እየተባባሉ እርስ በርሳቸው ይተቃቀፋሉ። ከብዙ አመት ቆይታ በኋላ ዶንሽም ወልዳ ልጇ ዛፍ ላይ ወጥቶ፣ ግራ እየተጋባችም እየደነገጠችም ምን እያደረግክ ነው አንተ? እሱ ትልቅ ዛፍ ላይ ለምንድን የወጣኸው? ፎቶ እያነሳሁ ነው፣ ሰልፊ ነው እማዬ ሰልፊ እያነሳሁ ነው ፎቶ። ምንድን ነው ሰልፊ ሰልፊ የምትለው? ወድቀት ተሰበራለ ኋላ። እማዬ አትናደጅ እባክሽ፣ እኔ ምንም አልሆነም። አንቺ እንደውም ልክ እንደሱ እንደሆንሽ ቆሜ አንድ ጊዜ አብረን ፎቶ እንነሳ፣ እንዳትንቀሳቀሽ። እማዬ ኧረ ለፈጣሪ ብለህ ጃን፣ ኧረ እባክህ ውረድ። ተመልከች እማዬ ምንም አላማረብኝም እኔ። ይመስለኛል ፊልተር ነገር መጠቀም አለብኝ እያለም እየተጨካጨካት በልጇም እየተማረረች ዶኑሽ ናውረድ እባክህ እያለ እየደጋገመች ትጠይቀዋለች። በሌላ ቀን ከረጅም ጊዜ ቆይታ በኋላ ካርታልና እንዲሁም ደግሞ ደሪያ ከፈረንሳይም ተመልሰው ይመጣሉ እርስ በእርሳቸው እየተያዩ ዶንሽም እየደነገጠች ደሪያና እና ካርተልን እንዳገኘቻቸውም ታቅፋቸዋለች። አባቷን ለማየት ደሪያ በፍጥነት ወደ ቤት ትሄዳለች። አቶ ሳዲክ እድሜውም ገፍቶ እንዲሁም ደግሞ አርጅቶ በዊርቸ ላይም ቁጭ ብሎ ነበር። አባዬ እያለችም ደሪያ ትጠራዋለች። ወደ ውጭ አሻግሮ ሳዲክም እየተመለከተ ነበርና የደሪያን ድምፅ እንደሰማ ዊልቸሩም ዞር እያደረገ ይመለከታቸዋል። አባዬ መጥቻ አለው እያለችም እያለቀሰች አባቷን ትጠራለች ደሪያ የወለደቻትን ልጅ እየተመለከተ ሁሉንም እያየ፣ በመጨረሻም ደሪያ ሄዳ ሳዲክን ታቅፈዋለች። ስቅስቅ እያለችም ታለቅሳለች። እየደጋገመችም ሳዲክን እጁንም ትስማለች። አባዬ ተመልከት ተመልከት፣ አንድ ሰው ላስተዋውቅ ማን እንደመጣ ተመልከት እያለችም ከልጇ ጋርም ታስተዋውቀዋለች። የልጅ ልጅ ነች ተመልከታት፣ ሜሊሳ ትባላለች። ሜሊሳም አያቷን ሰላም ትለዋለች። ሳዲቅም ይናገራል። ታውቂያለሽ፣ ትናንትና ሌሊት በሕልሜ ምን እንዳየሁ ልጅ ነበረች፣ ደሪያ ልጅ፣ የኔ ልጅ ደሪያ እዚህ መጣ ነበረ፣ ልጆቼንም ይዤ ነበረ። እሷም ልጅ ይዛ መጣ ነበረ፣ ልጇን ይዛ ነበር የመጣችው ደሪያ። በሕልሜ እያየኋት ነበር እንዴት እንደምታምር፣ ልክ እንደ እሷ ቆንጆ ነበረች። ቆንጆ ልጇን ይዛ መጣ ነበረ፣ በሕልሜ አይቻታለሁ ደሪያ። እናም በልጅ ልጄ እየተመለከትኩ ነበረ፣ ባለቤቴን አስታወሰችኝ፣ ናስሪንን አስታወሰችኝ እያለ ሲናገርም፣ ደሪያም ግራ እየገባት ታለቅሳለች፣ እየደጋገመችም ደሪያ ታቅፈዋለች። በመጨረሻም ሁሉም ተሰብስቦ ሶመር፣ ቱርካን፣ ሁሉም በተገኙበት ከነ ልጅ ልጆቻቸው አቶ ኦዛርን ባለበት የምግብ ግብዣም ይደረጋል። ሁሉም ቤተሰብ በድጋሚ ተሰብስቦ ሁሉም ደስተኛ እየሆነ እየተጫወቱና ምግብ እየበሉ ባሉበት አቶ ኦዛርና አንዱም ደሞ ሩቺያን በመጨረሻ ይደርሳሉ። ለሁሉም ሰላምታ እያቀረቡ ይመጣሉ። ሩቺያን በጣም ደስ እያላት ልጇ ካርተልን በመጀመሪያም ታቅፋለች፣ የሙስጠፋ ልጅንም ኦዛርም ሰላም ይላል። በመጨረሻም ምግቡን በልተው ጠጥተው ከጨረሱ በኋላ ሁሉም እርስ በርስ ሕፃናትን ጨምሮ እየተቃቀፉ በጣም ደስተኛ እየሆኑ አቶ ሳዲክም ከፊት ለፊቱ የተዘጋጀውን ኬክ እየቆረሰ ሁሉም ተሰብስቦ እያጨበጨበ፣ የሳዲክ ሚስት ናስሪንም አብራ እንዳለች አድርጎ ሳዲክም በአይምሮ ውስጥ እየሳለ እንባውም ቀረር እያለ ያጨበጭባል። ሁሉም ደስተኛ ሆነው ልጅ ልጅ ልጅ በሙሉ በተሰበሰበበትም ያጨበጭባሉ። ውድና የተከበራችሁ የቻናላችን ተከታታዮች የወፍ ጎጆቹ ድራማ ተጠናቋል። በሌላ ድራማ እስከምንገናኝ ሰናይ ጊዜ ይደውላችሁም።